ሰላም ጠና አይስጥልን የተወደዳችሁ የእግዚአብሔር ቤተሰቦች ከእግዚአብሔር ከአምላካችን ከልጁም ከኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ከእናንተ ጋር ይሁን የዛሬውን የቃል አገልግሎት ጊዜ እንደ ዘውትሩ በፊታችሁ ይዤ የመጣሁት ወንድማችሁ ታምራት ኃይሌ ነኝ። ከለንደን የጀመርነውን የእግዚአብሔርን ታማኝነት ዛሬም በማጥናት እንቀጥላለን። በትላንትናው ክፍል ጳውሎስን የረዳውን በድካም ውስጥ ያገዘውን የእግዚአብሔርን ጸጋና ታማኝነት ተመልክተናል። በዛሬው ቀን ደግሞ ታማኝነት በስደት ጊዜ በሚል ርዕስ ቤተ ክርስቲያንን እናስባለን። ቤተ ክርስቲያንን ስንል ሕንፃውን ማለታችን ሳይሆን የክርስቶስን አካል ለመሙላትና ለመገንባት የተጠራነውን እኔንና እናንተን ማለታችን ነው። የትምህርታችን ሐሳብ የተወሰደው ከሐዋርያት ሥራ ምዕራፍ አራት ቁጥር 31 ላይ ይሆናል። የሐዋርያት ሥራ ምዕራፍ አራት ቁጥር 31 እንደዚህ ይላል፤ ከጸለዩም በኋላ ተሰብስበው የነበሩት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርም ቃል በግልጥ ተናገሩ ይላል። አገልግሎታችንን በጸሎት እንጀምር። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ያለ የነበርክ ለዘላለምም የምትኖር በዚህ ሰዓትና ጊዜ ይህንን የሕይወት ቃል እንድትመግበን በፊትህ ስላለን የምናስተውል እንድንሆን ጸጋን አብዛለን ማንም ደምና ስጋ ተነስቶ ያው የሆነውን ቃልህን ይረዳ ይገነዘብ ዘንድ ስለማይችል፣ እነሆ ልጆችሽ ከእኔ የተማሩ የተማሩ ይሆናሉ ተብሎ በቃልህ እንደተጻፈልን ከአንተ እንድንማር በፊትነንና ግለጽልን። እግዚአብሔር መንፈስ ቅዱስ ሆይ በቀደሙት የእምነት ልጆች የተገለጠው ክብርህ ዛሬም በሕይወታችን እንዲገለጥ ያለመከልከል ሐሳብ እንዲገለጥ ቃልህ ያለመከልከል እንዲገለጽ ጊዜና ሰዓቱን እንድትረከብ እንጸለያለን። በጌታ በኢየሱስ ክርስቶስ ስም አሜን። ታማኝነት በስደት ጊዜ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሙትን ድል አድርጎ ከተነሳ በኋላ አስቀድሞ ለደቀ መዛሙርቱ የተገባላቸውን ቃል በበለአም ይቅርታ፣ በበዓለ ሃምሳ ቀን በኃይል ተቀብለው ለዚህ ለተጠሩለት ወንጌል ተለይተው በማገልገል ላይ ናቸው። እግዚአብሔርም ይህን ወንጌል ለሰዎች ሁሉ እንዲዳረስ በደቀ መዛሙርቱ እጅም ድንቅና ታምራት በመንፈስ ቅዱስ ፈቃድ እንዲደረግ በሙሉ ኃይል ሲያስታጥቃቸውና ሲያነቃቃቸው በዚህ ግብረ ሐዋርያት መጽሐፍት ውስጥ ይታያል። በተለይ መንፈስ ቅዱስን በሙላት ከተቀበሉ በኋላ በጀመሩት የአገልግሎት ማለዳ ከተደረገው ታላቅ የመዳን ስራ የተነሳ ከአለቆች፣ ከሽማግሌዎች፣ ከጻፎች እንዲሁም ከሊቀ ካህናቱ ሐና፣ ቀያፋ እንዲሁም ዮሐንስ፣ እስክንድሮስ ከእነሱም ጋር ደግሞ የካህናቱ ቤተ ዘመዶች ሳይቀሩት ተቃውሞ ተቃሞ እንደመጣባቸው በምዕራፍ አራት ከቁጥር አምስት እስከ ስድስት ስር ላይ ጽፈው ተቀምጧል። የተቃውሞ ጥያቄ በምን ኃይል ወይንስ በማን ስም እናንተ ይህንን አደረጋችሁ የሚል ነበረ። በዚሁ የሐዋርያ ስራ ምዕራፍ አራት ቁጥር ሰባት ላይ ይህንን ጥያቄ ተጽፎ እናገኛለን። በማን ስም በየትኛውስ ኃይል እነዚህን ሰዎች እንዳደረጉ ይህንን ትምህርት እንዳስተማሩ ይህን ስብከት እንደሰበኩ መዳን የሚያስፈልገውን ይህን ሰው እንዳዳኑት በከሳሾቻቸው ዘንድ የታወቀ ቢሆንም በሕዝቡ መሀል የተደረገው እውነታ ሲሰወር የማይቻል ነገር ስለሆነ እነዚህ ሰዎች ክህደት ውስጥ እንደነበሩ ማስተዋል እንችላለን። በደቀ መዛሙርቱ ላይ ስደትን ወይም መከራን ሊያመጡባቸው ነገሩን አጣርተው ከሰሙ በኋላ እነዚሁ ጻፎች፣ ካህናት፣ አዋቂዎች፣ ሽማግሌዎች፣ አለቆች፣ ቤተ ዘመዶቹ ሁሉ ሳይቀሩ እነ ሐና፣ እነ ቀያፋ፣ እነ እስክንድሮስ፣ እነ ዮሐንስ እነዚሁ ሁሉ ናቸው። እንግዲህ ቁጭ ብለው ከተማከሩ በኋላ የሆነውንና የተደረገውን ነገር አጣሩ። የሚሸሸግ እውነታ አይደለም፣ የሚደበቅ ነገር እውነታ አይደለም። በካድ በህዝቡ መካከል የተደረገ ጉዳይ ነው። ነገሩን ካጣሩ በኋላ ከሰሙ በኋላ የመከሩት ምክር ነገር ግን በህዝቡ ዘንድ አብዝቶ እንዳይስፋፋ ከእንግዲህ ወዲህ ለማንም ሰው በዚህ ስም እንዳይናገሩ እየዛትንባቸው እንዘዛቸው ተባብለው እርስ በርሳቸው ተመካከሩ ይለናል ምዕራፍ 4 ቁጥር 17 ላይ ለዚህ ለተሰጣቸው መልስ ለቀረበላቸው የዛቻና የማስፈራሪያ ክልከላ ጴጥሮስና ዮሐንስ የሰዎቹን ዛቻና ማስፈራሪያ ሰምተው የመለሱላቸው መልስ ፍረዱስኪ እናንተ ራሳችሁ ከእግዚአብሔር ይበልጥ ሰውን ወይንም እግዚአብሔርን እንታዘዝ ዘንድ የተገባ ነገር ነው ወይ? ፍረዱስኪ እናንተ የሁሉ ፈጣሪ የሆነውን እግዚአብሔርን ነው መታዘዝ የሚገባን ወይ ሰውን ነው? እናንተ እስቲ እስቲ ፍረዱ ብለው ከዚህ ከበረራላቸው እውነት ወደኋላ ማለትም ይሁን ዝም ማለት የማይችሉ መሆናቸውን ገልጠው ተናገሩ። የሐዋርያት መጽሐፍት እንደሚያብራራው በዚህ ምክንያት በአመኑት ሁሉ ላይ ቤተ ክርስቲያን ተብላ በምትጠራው ታላቅ መከራና ስደት እንደሆነ ይገልጥልናል። ባለፉበት መከራና ስደት ግን የማይለዋወጠው የእግዚአብሔር አብሮነት ከልጆቹ ጋር ነበር። በዛን ዘመን እንደሆነ ሁሉ ደግሞ በእኛም ዘመን የኢየሱስ ስም እና ሥራ በአማኞች ላይ ከማያምኑ ዘንድ መከራና ስደት እንደሚመጣ፣ ለስደቱም ዋና ምክንያት የሚሆነው ይህ የጌቶች ሁሉ ጌታ፣ የደህንነት ሁሉ ብቸኛ መንገድ ነው ተብሎ የሚመሰከርለት ኢየሱስ መሆኑ የማይካድ ሀቅ መሆኑን እንገነዘባለን። ደቀ መዛሙርቶች በዚህ ስም ለማንም እንዳይናገሩ፣ በስሙም አንዳች ነገር እንዳያደርጉ ዝተው እንዳስጠነቀቋቸው ሁሉ በዘመናችንም ኢየሱስ ጌታ ነው ብሎ በግልጥ መናገር ዛቻና ክስ አስነሽ ነገር ሆኖ መሆኑ እንግዲህ የሰነበተ ጉዳይ ነው። ታዲያ የእግዚአብሔር አብሮነት ከደቀ መዛሙርቱ ጋር እስከ ፍጻሜ ድረስ አብሮ እንደነበረ እንዲሁ እስከ መጨረሻ ድረስ የሚያጸናን የእግዚአብሔር ታማኝነት አብሮን ከእኛ ጋር መሆኑን ልብ እንላለን። በቀደሙት የመጀመሪያዎቹ የአማኞች ህብረት ውስጥ ቤተክርስቲያን ተብላ የክርስቶስ ተከታዮች በአንጾኪያ ለመጀመሪያ ጊዜ ክርስቲያኖች ተብሎ ከተጠሩበት ጊዜ ጀምሮ ከተቀበሉት የመንፈስ ቅዱስ ኃይል ትጥቅ የተነሳ በሚያስፈራሯቸው ፊት በድፍረት ቆመው እናንት የሰቀላችሁት ይህንን ኢየሱስ ክርስቶስን እግዚአብሔር ከሙታን አስነሳው ለሰዎች ሁሉ መዳኛ ምክንያት እንዲሆን ሰጠው። እኛም ላየነው፣ ለሰማነው፣ እጆቻችንም ለዳሰሱት እውነታ ምስክር ነን ብለው በመቆማቸው ምክንያት በእነሱም እጅ ደግሞ እግዚአብሔር ታላቅን ተአምራትን ድንቅን ስራ እየሰራ ወንጌል እየተስፋፋ መዳን በኢየሱስ ክርስቶስ ብቻ መንገድ መሆኑን ሰዎች እያወቁ ንስሐ እየገቡ የውሃ ጥምቀት እየተቀበሉ በብዙ ኃይል ድንቅ በእነዚህ ደቀ መዛሙርቶችና አማኞች ይደረግ ስለነበረ በአለቆች መካከል፣ በሽማግሌዎች መካከል፣ ጻፎች ተብለው በሚታወቁት አዋቂዎች መካከል ካህናቶቹም አልቀሩም። እነ ሐና፣ እነ ቀያፋ፣ እነ ዮሐንስ፣ ባለስልጣናቶቹ፣ ቤተዘመዶቹ የሁሉም ጉዳይ ስለተነካ ያሉት ነገር ምንድን ነው? እኛ የምንመለስ ወደዚህ እውነት ሳይሆን እነዚህን ደቀ መዛሙርቶች ጠርተው ዛቻ ማስፈራሪያ ነበር የሰጧቸው። ዛቻ እና ማስፈራሪያው ደግሞ በዚህ በእናንተ በምትናገሩት ስም ስለ እርሱ እንዳታወሩ፣ ስለ እርሱ እንዳትናገሩ፣ ስለ እርሱም በሱም ስም ደግሞ አንዳች ነገር እንዳታደርጉ ብለው ነበር ያስፈራሯቸው ስሙ ከስም በላይ ስለሆነ በስሙ ኃይል ስላለ ስሙን ሰምቶ ልቡ ተነክቶ ወደ ሕይወት መመለስ የማይችል ፍጡር ስለሌለ በዚህ ስም ትልቅ ድንቅ ነገር እየተደረገ ስለሆነ በኢየሱስ ክርስቶስ ስም እነዚህ ደቀ መዛሙርቶች አንዳች ነገር እንዳያደርጉ ክልከላ እንደገጠማቸው ሁሉ በቀደመው ጊዜ፣ እንዲሁ በዘመናችን በኢየሱስ ክርስቶስ ስም ማስተማር እርሱ ብቸኛና አንደኛው መንገድ ነው ብሎ ማለት ኢየሱስ ክርስቶስ ጌታ ነው ብሎ ከልብ መናገር እውነተኛውን ንጹህን የተጣራውን ከምንም ጋር ያልተደባለቀውን ወንጌል መስበክና ማስተማር ስደትና መከራን እንደሚያመጣ የዘመናችን እውነታ ነው። መጽሐፍ ቅዱስም እንዳለው በክርስቶስ ኢየሱስ እግዚአብሔርን መስለው ለሚኖሩ ሁሉ መከራ አለባቸው እንደሚል ነገር ግን በዚህ ታም በዚህ ስደትና መከራ ውስጥ እግዚአብሔርን መስለን ልንኖር በምናደርገው የህይወት ትግል ውስጥ አጽንቶ የሚያቆመን እስከ ጊዜው ፍጻሜ ድረስም ደግሞ እንድንቆም በአለቱ ላይ የሚረዳ የማይለዋወጠው የእግዚአብሔር ታማኝነት መሆኑን ከቀደሙት ታማኞች መረዳት እንችላለን። ስለዚህ ስናጠቃልለው ትምህርታችንን ዛሬ ታማኝ እስከሆንን ድረስ እግዚአብሔር በእኛ የጀመረውን ሥራ እስከ ፍጻሜ ሊያደርሰው የታመነ አምላክ መሆኑን እናስባለን። የሐዋርያ ሥራ ምዕራፍ 4 ቁጥር 31 በድጋሚ ያነብና የዛሬውን አገልግሎት በጸሎት እንጨርሳለን። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል በግልጥ ተናገሩ ይለናል። እግዚአብሔር አባታችን ሆይ በዘመናችንም የሚያስፈልገን የቃልህን ንጽህና፣ የቃልህን ጉልበት፣ የቃልህን ታላቅነት በግልጽ መናገር እንድንችል ያንተ ኃይል ያስፈልገናል። የቀደሙት ደቀ መዛሙርቶች በአንድ ልብ በአንድ ቤት ኃይልን እስኪቀበሉ ድረስ እንደቆዩ በዚህም ዘመን ደግሞ አንድ ልብ ፍጠርልን፣ አንድም መንፈስ ይሆንልን በአንተ ኃይልና ክብር ደግሞ ይህንን እውነት የሆነውን ወንጌልህን ለመናገር እንድንችል አቅም ጉልበትን ስጠን። በጊዜውም ያለ ጊዜውም የሚያጸናው ያንተ መንፈስ አብሮን ስለሚሆንም እናመሰግናሃለን። በጌታ በኢየሱስ ስም አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ስለነበረን ጊዜ አምላካችንን እያመሰገንን በሚቀጥለው የአገልግሎት ክፍል እስክንገናኝ ድረስ የእግዚአብሔር ቸርነት ምሕረትና ጥበቃ ከሁላችሁ ጋር ይሁን

ይል፣ ይጣፍጣል፣ ይለያል፣ ይቀድሳል፣ አስተዋይ ጠቢብ ያደርጋል ቃሌ